ላውጣላት ወይስ የላትም ነ ያት ልጅቷ እኮ ወደ ድሮ ባልነቷ እኮ እየተመለሰች ነው አስቢ ሰላም እንዴት ናችሁ ቤተሰብ ሰዎቻችን እንዴት ናችሁ እግዚአብሔር ይመስገን ደህና ናቸው ያለን እግዚአብሔር ይመስገን እንግዲህ ሌላችሁ እንደምነግራችሁ የሆነ የዮናስ ጉዳይ አላልቅ ብሎኛል እና በጣም እያወዛገበኝ ግራ እየገባኝ ምናምን ነው ያለሁት እና መቼ ይህን ነገር እንደሚያልቅ ግራ ገብቶኛል እና በጣም እየተጨናነኩ ነው። እሱ እንደሚያዘኝ እየተሽከረከርኩለን ነው እና ይሄ ነገር በጣም በጣም ከጥም ላይ ሆኖብኛል። ግን እሺ እያልኩ ምንም አማራጭ ስለሌለኝ እሺ እያልኩ እየታዘዝኩት ነው። እንደ ረቦት እየተንቀሳቀስኩለን ነው እና ግራ ገብቶኛል። ዛሬ ባለፈው እንዳያችሁት ከኔ ቤት ወስዷታል። ምንም ችግር የለም ብሎ ምናምን ዛት ሄዷል። ግን እኔ ደግሞ ምን ሆኖ ይሆን ምናም በጭንቀት ነበርኩ ያለው። ግን ዛሬ ደግሞ ከባድ ትእዛዝ አዞኛል ምን በቃ እሱ እንደፈለገው ለምን ለልጅቷ አብይ ማለት ነው። እሱ እንደፈለገው እያዘዘኝ ነው እና ግራ ግድግ ጭንቅ ጭነቅም ብሎኛል። እና እንግዲህ ከኔ ቤት ይዟት እንደወጣ አይታችኋል። የምትድንበት ቦታ አለ እኔ ነኝ ማድናት ብሎኝ ይዞኝ ወጥቷል። ግን አንድ ቀን ሆኗቸዋል። አንድ ቀን ሆኗቸዋል። ግን ከዛ በፊት ደግሞ ያዘዘኝ ትእዛዝ አለ ግን ከብዶኛል። አሁን ያንን ነገር ከአባቷ ጋር ነው ልንሰራ ያዘዘኝ። አሁን ገብቼ ለአባቷ ጋር ወደዚህ ዝዣት እየመጣሁ ነው ብሏል። ምን እንተፈጠረ፣ ምን እንድሆኑ ምናም ምንም አውቀው ነገር የለኝም እግዚአብሔርን እምላችሁ እና አሁን ገብተን ከአባቷ ጋር እስኪ ያንን ነገር እንስራ። እስኪ ዝዣት እየመጣሁ ነው ብሎኛል። እስኪ እንየኔ ወዶች ሄዲ እንዴት ነህ? ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ? ምን እግር ነገር ነበረኝ እና ግን እየፈራው ነው። ጭንቅ ብሎኛል። ምንድን ነበር ምንድን ነበር? ሐኪም ያ ዮናስ የሚባል የሆነ ያዘዘኝ ትእዛዝ ነበረ እና እንደዚህ አርጋችሁ እንደዚህ ብሎ የአዘዘች ትእዛዝ ነበረና እኔ በጣም ጭንቅ እያለ ነው የመጣሁት። ባለፈው ራሱ ከኔ ቤት ሲወስዳ በጣም ደንግጬ ነበረ፣ በጣም እየተርበተበኩ ነበር። ያው የልጅ ነገር ልጅን አመሴም ልጅህ እንደሆነች በደንብ እንደምትጨናነቅ ይገባኛል። እና ስለዚህ እኔ ራሱ ጭንቅ እያለ ነው ዮናስ የሆነ ነገር አዞኝ የመጣሁት። እና ምንድን ነው እሱ ነገር ይመስል ዮናስ እዚህ ቤት ወደዚህ ቤት ይዟት እየመጣ ነው። ያው እንግዲህ የልጅህን ነገር እንድትድንልት ይፈልጋል አይደል? እፈልጋለሁ። ስለዚህ ልጅህ እንድትድንልት ከፈለግ ያዝዘን፣ ትእዛዛለን፣ ያንን እንሰራለን። ምንድን ነው እሱ ምንድነው እሱ? ሱማ ነገር አለው፣ ግን አምናት በታላ ዛሬ ደስ የሚል ቀን ብዬ አስባለሁ። ምክንያቱም አዎ ልጄ የተዳን እንጂ አደርጋለሁ። አድርግ የምትይኝ አደርጋለሁ። ችግር የለም። ስለዚህ እኔም እየጨነቀኝ ነው ያለው በጣም እየተጨናነቅኩ ነውና ልጁ በጣም ተንኮለኛ ነው። ምን አድርጓት ይሆን ምናምን እያልኩ በጣም ጭንቅላቴ አይምሬው ተጥጥር ብሎብኛል እኮ። ንገሪኝና ያለውን ነገር አደርጋለሁ። እሱ አንተ፣ ስለዚህ ነው የምፈልገው። የሚደረገውን ነገር አደርጋለሁ። ችግር በቃ እሺ። ና በቃ፣ ቆይ አሁን አድርጎ ያለን እናድርግና አሳያለሁ። እምቢ ግን ምናምን እንዳትል ከለ መጀመሪያ ንገሪኝ። ወይኔ ታደርጋለህ? እምቢ አትልም? እምቢ አለልን። መጀመሪያ ግን ማወቅ አለብኝ። ዮናስ እዚህ ጋር ለሶስት ደቂቃ ትንበረከካላችሁ ብሎኛል። አሁን ዞሮ ዞሮ እንደዚህ የሚያሰቃየን ልጅቷን ለማዳን ነው። እሱም ተጠጥቶበት ይመስለኛል። ቆጭቶታል። እዛ ምን ቤት ይቅርታ እየጠየቀኝ ነበረ። አዎ ይሄንን ማድረግ ምን አስፈለገ እኮ ነው። ልጅቷ የት ነው ያለችው? ልጅቷን ማዝጄ እየመጣህ ነው ብሎኛል። ግን ልብስ አንጥፋችሁ እዚህ ጋር ለሶስት ደቂቃ እንድትንበረከኩ ብሎኛል። ይሄ ለምን አስፈለገ? ልሷን ለማዳን በቃ ምንም ማድረግ እንችላለን። እሱም እኮ ፀፀቱ ተመልሶ ነው። አሁን እሷን ለማዳን እንደዚህ አርጉ፣ እንደዚህ ሆኑ የሚለው። አይ ልጅ ብቻ ትዳን፣ ችግር የለም። ሶስት ደቂቃ አይደለም ከዛ በላይ መንበርከክ ይችላል ነው ችግር የለም። ማማ ደስ በኋላ እሷን እንድትልልኝ ነው ፈልገው። ችግር የለም በቃሽ አይ፣ ለማንኛውም በዛ ደግ የሚመጣው እዚህ ጋር ተንበርክከን ጠብቀው፣ በሩ ሰር እናያለን። እዚህ ጋር ነው እንደዚህ። አሁን ይሄ ያለ አስፈላጊ ነው ምንድን ነው? እኔ ምንም አልገባኝም። ና እዛ ጋር ሆነን ሲመጣ በሩ ላይ ሆነን ቢያንስ ሲያየን፣ በቃ ተሰቃይተዋል ብሎ ሊረዳን ይችላል። ገባ እኔስ ጫማ ያለው ልቅ እንዲቆይ ጫማ ያለው ልቅ እንደኔ፣ ለነገሩ የሆነ ነገር እንኳን ቢያደረግ በቃ እኔም ለመሮጥ ይመቸኝ። ተንበርከከው ምን ግን ለምን እኔ ራሱ እንደማራጭ ነው ያስቆጥ ወይ ፈጣሪው እንደዚህ ነው ያለው። በቃ እንቀጥበሉ ነው ያለው። ወይ አምላክ ነው ሶስት ደቂቃ መሙላቱ እንቆጣል። ምንድን ነው የማስፈላ አስፈላጊነቱ አልገባኝም። እኔ ግራ ግራ በቃ እንደዚህ ነው ያለን ተንበርክ፣ በቃ ተወራ፣ ዝም ብሉ እኮ ነው ያለን። ዝም ብላችሁ አሁን ስንለፈልፍ ራሱ ከሰማ ሊመለስ ይችላል። ዘዋል እኔ በመጣ በመጣ እያልኩ ነው ዝም ሞልቷል። በቃ ሶስት ደቂቃ ና፣ ተነሳ። አሁንም ያዘዘኝ ነገር አለ። ምንድን ነው ደግሞ እሱ? ወይ አምላኪ ሆይኔ ራሱ ግ እየተጨናነኩ ነው። ምን ሻለ። እዚህ ቤት ውስጥ አባቷ እንዳላገኘው ብሎኛል። ይህም ሊሆን አይችልም። ልጄን ማየት አለብኝ። ይህም ሊሆን አይችልም። አንተ ልጅ እንድንል ያፈልግ እንዴ? ናውጣ እንጂ ናውጣ፣ እንደውም ወጣ፣ ሂድ ቤት ከዚህ ቤት እንዳላገኛት ወታ ማግኘት የምፈልገው አባቷን እዚህ ቤት እንዳላገኘው ብሎኛል። ገባ ለምን ማስተማረቅ ማየት አለብኝ። ለምን ወጣለሁ እኔ? እናንተ እንትሰቀ ይፈልግ አይደለም። ገባ ልጁ እንዳላም ነው ወጣ ምክንያቱ ምንድነው? እኔ እንደወጣ የተፈለገበት ምክንያት ምንድነው? አልፈለገም ወይ? ይደበድበኛል ይላል ይፈራል እኮ ልጁ። አልወጣም። ለምን ወጣለህ? መዳሃኔ ለልጅ ብላ ነው ይሄን ነገር የምታደርገው። ለኔ እኮ ምን አይደለም። ግን አንድ የሆነ ነገር ቢፈጠር እኔ ራሴን እያተኮሰኝ ነው፣ እየተጨናነኩ ነው። እሺ በልና ናውጣ፣ ልክፋት ልውጣ። መንገድ ላይ ራሱ ብትገናኙ ምንም እንዳትለው አደራን። ልጅቷ ብቻ እዚህ ቤት ነገር አለኝ አለቅሽም። የሆነ ነገር ካለ ግን ትነግኛለች። እኔን ግን የሚረዳኝ ማነው? ለዛም ለዛም መሽ ስል ጊዜ ጭራሽ እኔ ላይ እየጨፈሩብኝ ነው ሁሉም ሰው። ወይ አምላክ

ሳራ ናት፣ እሱ አይደለችም። መጀመሪያ ለውጣን ተመለሰች። ታዋላ ነው አሁን ሰላም። በትክክል ሰላም ማለት ጀመረች። ስንት ነው? እውነት ነው ወይ? እነዚህ ሰው መንበርከት አለበት። እግዚአብሔር ይቅርባ ይዘ ፈጣሪ ስለሰጣው ያማቀው ራስ ነው እንዴ? አዎ፣ ምን ነው ሰው አይደለሁ? አልቀየርም። ሰው ሁሉ ይቀየራል። አሁንም ግን ምን ልታደርጋለሽ? እዚሁ ምን አድርጎሻል? ደህና ነሽ? ምን አደርጋታለሁ? ደህና አታይም አባረራት ለምን ምን ፈለግ እ ምትሽሽ ሊመጣ ይችላል ጠርጥሯል ብዙ ነገር ዝቶብኝ ነው የሄደው ባ እኔም በመሀል ቤት የምታሰቃዩኝ ምንዳ አለብኝ እንቆ ቆይቷል አምጣ እሱ ምንድን ነው አኩርኩር አንድ አባት በሱም አይፈረድም እግዚአብሔር

እየዳነች ነው። አሁንም ደግሞ ትድናለች። ከዛ በፊት ግን ብዙ የሚደረጉ ነገሮች ስላሉ ገባሽ? ብዙ የሚደረጉ ነገሮች ስላሉ እስቲ ማዳመጥ ተማሪ፣ አዳምጭ ዝም ብለሽ እሺ። ስለደከመኝ ተቀለ ደክሞ ያውቃል። አሁን ላይ ደክሞኛል፣ ስለደከመኝ ነው። ጋባ የሚረዳኝ ግን እግዚአብሔር ብቻ ነው፣ የማያዳለው አምላክ። ምንድን ነው አውረው ሽ እንዳዳምጬኝ ልልሽ የፈለኩትን ነገር መጀመሪያ አዳምጪ፣ ዝም ብለሽ አታውሪም ደግሞ እሺ። ምነው ንገረኝ፣ አውራ። ጆሮ ይሰማል፣ አውራ ከዚህ በታይ ብቻ እ ከዚህ በታይ ብቻ ማለት ነው ከዚህ በላይ እንዳይነቃት ከዚህ በታይ ብቻ እየሰማሽኝ ነው። እየሰማሽ ነው ወይ? አውራ። ጆሮ እየሰማ ነው። ውሃ ሙቀሽ ከዚህ በታይ ብቻ እጇን ጠብ። ሰምተሻል? አግባብተሽ እምቢ ልትልሽ ትችላል። ከዚህ በታ ብቻ በሞቀው ውሃ አለ። እየሰማሁህ ነው አንተ። አሁን ነው አሁን ነው

ታዲያ እሷ ነት እሺ አታመሰግኝም? አሁን ፈጣሪ ለውጥ አላት ወይስ የላትም? ነ ያት ልጅቷ፣ ወደ ድሮ ማንነቷ እኮ እየተመለሰች ነው። አስቢ እስኪ። እኔ በዚህ ደስተኛ ነኝ። ስለዚህ የማዝሽን ነገር ሁሉ ማድረግ አለብሽ ማለት ነው። በይ ይዘሻት ግቢ እና መቼ ነው